ጤና ይስጥልን የከበረ ሰላምታችን በመላው ዓለምናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሉ ድረስ ብለናል ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል እናጋራችሁ እስከ ፕሮግራማችን ፍጻሜ ቆዩ ላይክ ሰብስክራይብ ሼር አድርጉን በዚህኛውም ጥንቅራችን በርከት ያሉ መረጃዎችን ይዘናል በሀገር ቤት የኢትዮጵያ ፕሪሚየር ሊግ ጨዋቶች ሲካሄዱ ነበር እናነሳችኋለን በአውሮፓ በርከት ያሉ ጨዋቶችን ተመለከትን በተለይም በተወዳጁ የእንግሊዝ ፕሪሚየር ሊግ ሊቨርፑል ለሻምፒዮንነት በጣም የቀረበበት ማንቸስተር ዩናይትድ እጅግ በጣም ውጣ ውረድ የበዛበት ምሽት ቼልሲዎች ከሁለት ለባዶ ተመሪነት አቻ የሆኑበት ቶትናሞት ስፐርስ አሰቃቂ የሚባል ሽንፈት ያስተናገደበትን ሳምንት ነበረ የተመለከት ነው። ውድ ቤተሰቦቻችን በአጠቃላይ በስፔን ላሊጋም ሲጠበቅ የነበረ ጨዋታ ነበረ። በጣሊያንም የተወሰኑ ውጤቶችን እናደርሳቸዋለን። ከአውሮፓ ትልቅ ክለቦች ለእናንተ ወድ አድማጮቻችን መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል ለእናንተ ውድ አድማጮቻችን ስናጋራችሁ እናንተ ደግሞ እስከ ፕሮግራማችን ፍጻሜ ከእኛ ጋር ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ እሁዳችሁ እንዴት ነበረ አጋሩን። ውድ ቤተሰቦቻችን አጠር አጠር ያሉ ስፖርታዊ ጥንቅሮቻችንን ከሀገር ቤት እንጀምር። ውድ ቤተሰቦቻችን በኢትዮጵያ ፕሪሚየር ሊግ ከእረፍት መልስ 25ኛ ሳምንት መርሃ ግብር መደረግ ጀምረዋል። መቀለ ሰባ እንደርታ ከሀድያ ኦሳና ጋር ያደረጉትን ጨዋታ መቀለ ሰባ እንደርታ ሁለት ለባዶ በሆነ ውጤት ድል ማድረግ ችለዋል። መቀለ ሰባ እንደርታን የማሸነፊያ ግቦች ሸሪፍ መሐመድና ብሩክ ሙሉ ጌታ ከመረብ አሳርፈዋል። ሃዲያ ሆሳዕና ነጥቡን 34 አደረሰ። መቀለ ሰባ እንደርታ 28 አደረሰ። ቀጣይ ሳምንት አርብ ወላይታ ዲቻ ከሃዲያ ሆሳዕና እንደዚሁም እሁድ ባህር ዳር ከተማ ከመቀለ ሰባ እንደርታ ጨዋታቸውን የሚያደርግ ይሆናል። ሌላኛው በኢትዮጵያ ፕሪሚየር ሊግ የተካሄደው ጨዋታና አንድ ለአንድ በሆናቸው ውጤት የተጠናቀቀው የወልዋሏ ዲግራት ዩኒቨርሲቲና የስሁል ሽረ ጨዋታ ነበር። በጨዋታው ላይ ገና በ24ኛው ደቂቃ ጡሙልሳን ኃይለ ሚካኤል ለስሁል ሽረ ግቧን ሲያስቆጠር ከረፍት መልስ ወልዋሏ ዲግራት ዩኒቨርሲቲን አቻ ያረገች ግብ ቃሲም ረዛቅ ማስቆጠር ችሎ ጨዋታው በአንድ ለአንዳቸው ውጤት ተጠናቋል። ሁለቱ ወራጅ ቀጠና ክለብ ውስጥ ያሉ የኢትዮጵያ ፕሪምየር ሊግ ተሳታፊ ክለቦች አንዳንድ ነጥብ ብቻ ነው በዚህ ጨዋታ መጋራት የቻሉት። ውድ ቤተሰቦቻችን ከባህር ማዶ ወዳገኘ ናቸው ተጨማሪ ስፖርታዊ ጥንቅሮቻችን ለሞንሸገር በድጋሚ መልካም ቆይታ ተመኘን። በስፔን ላሊጋም የ31ኛ ሳምንት መርሃ ግብር ሪያል ማድሪድ ዲፖርቲቮ አላቬዝን አንድ ለባዶ በሆነ ውጤት ማሸነፍ ችሏል። የሎስ ብላንኮችን የማሸነፊያ ግብ ካማቪንጋ ነበረ 34ተኛው ደቂቃ ላይ ማስቆጠር እየቻለው በጨዋታ ላይ ለየት ያለው ክስተት ኬሊያን መባፔ 38ኛው ደቂቃ ከሪያል ማድሪድ ከዲፖርቲቮ አላቬዝ ሳንቼስ ሰባኛው ደቂቃ በቀይ ካርዶቷል። ረጅም ደቂቃ ግን ማድሪድ በጎዶዶ ተጫዋች ለመጫወት ተገዶ ነበረ። ኬሊያን መባፔ ኳስ ለመንካት የሰነዘረው እግሩ ማይሆኑ ቦታ ላይ አርፎ በተለይም መቆሚያው እግሩ በላይ ከቁርጭምጭሚቱ በላይ አግኝቶት በቀጥታ በቀይ ካርድ ነበረ ከሜዳ ለመውጣት የተገደደው። ሪያል ማድሪድ ከሁለት ተከታታ ሽንፈት በኋላም ወደ ድል የመጣበት ሆኗል። ሪያል ማድሪድ ነጥቡን 66 አደረሰም። ዲፖርቲቮ አላቤዝ 30 ላይ ቆሟል። ቀጣይ እሁድ ሴቪያ ከዲፖርቲቮ አላቤዝ፣ እሁድ ሪያል ማድሪድ ከአትሌቲኮ ቢልባው ጋር በሳንቲያጎ ቤርናቢዮ ጨዋታቸውን ያደርጋሉ። ለአውሮፓ ሻምፒዮንስ ሊግ የእሮብ ምሽት የ የአርሰናሉ ጨዋታ ማለት ነው። ለዛ ሲሉ እንግዲህ በርካታ ተጫዋቾቻቸውን የተወሰነ ረፍት ሰጥተዋል። በጨዋታ ላይ እንደ ቪኒሽሽ ጁኒየርና ጁድ ቤሊንግሃም ከጠበባቂውን በርሻስ ጀምሩ አርደጉለንን በጨዋታ ላይ የመጀመሪያ ተሰላፊ አድርገው ነበር ያስገቡት ካርሎ አንቼሎቲ። ደግሞ በቅጣት ምክንያት ጨዋታውን ጠርዝ ላይ ቆመው መምራት ያልቻሉበትም ጨዋታ ነበረ። ሌላኛው ኦሳሱና ከዥሮና ያደረጉት ሌላኛው የስፔን ላሊጋ ጨዋታ ነበረ። በዚህ ጨዋታ ላይ ኦሳሱና ጄሮናን ሁለት ለአንድ በሆነ ውጤት ድል ማድረግ ችሏል። በጣሊያን ሴሪያም የተደረጉ ጨዋታዎች ነበሩ። አታላንታ ከቦሎኛ ያደረጉት ጨዋታ ተጠባቂ መርሃ ግብር ነበረም። ጨዋታውን አታላንታዎች ሁለት ለባዶ በሆነ ውጤት አሸንፈዋል። ማች ሩቱጌ ሶስተኛው ደቂቃ ላይ ገባ አስቆጠረም። ፓስሊች ሀያ አንደኛው ደቂቃ ሁለተኛውን የአታላንታና የጨዋታውን የመጨረሻ ገባ አስቆጠረም። ከሀያ አንደኛው ደቂቃ በኋላ ምንም ግብ ያልተመለከትንበት ጨዋታ ነበረም። ማቲው ሩቲጌ ሀያ አምስት ዓመቱ ላይ ይገኛል እጅግ በጣም አስደናቂ የሚባል ተጫዋች ነው በጨዋታውም የጨዋታው ኮከብ ተብሎ ተመርጧል ግቧን አስቆጠረም ፓስ ሊች ላስቆጠራትም ግብ አሲስት አደረገ 25 ግቦችን በሁሉም ውድድር ለአታላንታ የአታላንታም የዘንድሮ ከፍተኛ ግብ አስቆጣሪ እንደሆነ ይታወቃል እጅግ ልዩ አመት እያሳለፈ ይገኛል ማቲው ሩቲጌ በቀጣይ ውድድር አመትም ተጫዋቹን የገላቸው ለማድረግ በርካታ ክለቦች ፍላጎት እንዳላቸው ይታወቃል። ሌሎች በተጠናቀቁት ጨዋታ ውስጥ ለአብነት ያክል ፊዮረንቲና ከፓርማ 0 ለ0፣ ሄላስ ቬሮና ከዥኖዋ ጋር ያደርጉትም ጨዋታ በተመሳይ 0 ለ0 በሆናቸው ውጤት ተጠናቋል። ውጤቱን ተከትሎ ኢንተር ሚላን አሁንም በሰባ አንድ ነጥብ የጣሊያን ሴሪ ኤ መሪ ነው። ናፖሊ ነገ ነው ጨዋታውን የሚያደርገው በ65 ነጥብ ሁለተኛ ነው። አታላንታ ድል ማድረጉን ተከትሎ ነጥቡን 61 በማድረስ ሶስተኛ ሲሆን ዩቬንቱስ በ59 ነጥብ አራተኛ፣ ቦሎኛ በ57 ነጥብ አምስተኛ ደረጃ ላይ መቀመጥ ችሏል። ከናፖሊ ጨዋታ በኋላ ደግሞ የጣሊያን ሴሪ የደረጃ ሰንጠረዥ ላይ የለው የነጥብ ለውጥ እንጂ የደረጃ ለውጥ የሚያስከስት አይሆንም። በአሜሪካ ሜጀር ሊግ ሶከር እግር ኳስን ያቋረጠው አጋጣሚ በጣም መነጋገሪያ ሆኗል። በሜጀር ሊግ ሶከር ኦስቲን እግር ኳስ ክለብ ከቫንኮቨር ጋር ጨዋታ ነበራቸው። በጨዋታው ላይ ታዲያ በሰባተኛው ደቂቃ ጨዋታው ለመቋረጥ ተገዶ ነበረ። ጨዋታው ለመቋረጡ ምክንያት የሆነው ደግሞ ወደ ሜዳ የገባችው አይጥ ነበረች። አይጧ ተይዛ ከሜዳ እስክትወጣ ድረስ የተቋረጠውም ጨዋታ ለማስቀጠል ግብ ጠባቂው ደግሞ አድኖ አይጧን እስኪይዝ ይጠበቅ ነበረ። በኋላም ላይ እንግዲህ የኦስቲን እግር ኳስ ክለብ በረኛ አይጧን ይዞ ከሜዳ በማስወጣት ጨዋታው ሊቀጥል ችሏል። እጅግ በጣም አነጋጋሪ ነበረ። በዚህ ሳምንት ከተመለከት ነው በዚህ ሳምንት ከነበሩ ጨዋቶች ባርሴሎናም ድል ያደረገበት ግን ደግሞ አሌሃንድሮ ባልዴን ያጣበት ጨዋታ ነበረ የጡንቻ ጉዳት ያስተናገደበት ማለት ነው ተጫዋቹ ካጋጠመው ጉዳት አገግሞ ወደ ሜዳ ለመመለስ እስከ ሶስት ሳምንት ጊዜ ሊወስድበት እንደሚችል ተረጋግጧል ስፔናዊ ተከላካይም ባርሴሎና ከሪያል ማድሪድ ጋር የሚያደርገው የኮፓ ዴላሬ የፍጻሜ ጨዋታ ሊያመልጠው እንደሚችል ሲጠቆም የቦሩሲያ ዶርትመንድም የመልስ ጨዋታ በተመሳይ የሚያመልጠው ነው የሚሆነው መልካም የሚባለው ዜና ግን በዚህ ተጫዋች ዙሪያ ጉዳት ቢያጋጥማቸውም እንደ ዳኒ ኦልሞ ያለ ተጫዋቻቸው ግን በማገገም ሂደት ላይ ይገኛል። ኦልሞ ለቦሩሲያ ዶርትመንዱም የሲግናል ኢዱና ፓርክ ጨዋታ ከጉዳት አገግሞ እንደሚደርስ ነው አሰልጣኝ ሃንሲ ፍሊክ ዛሬ በጋዜጣዊ መግለጫ ላይ ማረጋገጥ የቻሉት። ሼዝኒ በባርሴሎና ቤት 22ኛ ጨዋታው ላይ ደርሷል። 19ጠኙ ድል ናቸው ሶስታች ያለው ዜሮ ሽንፈት አርባ አራት ኳስ አዳነ 12 ክሊንሽት አለው። እጅግ በጣም አስደናቂ የሚባል ጊዜን በባርሴሎና ቤት የምግብ ጠባቂ እያሳለፈ ይገኛል። ፈረንሳዊ የፒኤስጂ ወጣት የፊት ተሰር ተጫዋች ዲዛይር ዱዊ የፍራንስ ሊጋ የመጋቢት ወር ምርጥ ተጫዋች በመባል መመረጥ ችሏል። የ19 ዓመቱ ዲዛይር ዱዊ ኦስማን ዴምቤሌ እና የሞናኮ ሚካ ብሪት በመብለጥ ነው እንግዲህ ሽልማቱን ማሸነፍ የቻለው። ተጫዋቹ በወሩም ለፓሪስ ሴንት ጀርሜን ባደረጋቸው የሊግ ጨዋታ ሶስት ግቦችን አስቆጥሮ ሁለት ለግብ የሆኑ ኳሶችን አመቻችተው ማቀበል ችሏል። በተጨማሪም ዲዜር ዱዊ ሊል ላይ ያስቆጠራት ግብ የፍራንስ ሊጋ የመጋቢት ወር ምርጥ ግብ ተብላ ተመርጣለታለች። በአውሮፓ ሻምፒየንስ ሊግም አስቶን ቪላ ላይ እጅግ በጣም አስደናቂ የምትባል ግብ አስቆጥሮ መመልከታችን የሚዘነጋ አይደለም። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ገጻችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ መረጃዎችን እየተከታተላችሁ። ከእንግሊዝ ፕሪምየር ሊግ ታላላቅ ክለቦች ብቻ ወዳገኘ ናቸው ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሚ መልካም ቆይታ ተመኘን። በተወዳጁ የእንግሊዝ ፕሪሚየር ሊግ ቶትናም ሆት ስፐርስ ወደ ሞሊኒክስ አቅንቶ ከወለብስ ጋር ጨዋታ አድርጎ ከበድ ያለ ሽንፈትን ያስተናገደው አራት ለሁለት በሆነ ውጤት ቶትናም ሆት ስፐር ተሸንፏል። የወለብስን አራት የማሸነፊያ ገባዎች አይት ኑሪ ሁለተኛው ደቂቃ ላይ፣ ስፒንስ በራሱ ግብ ላይ ቶትናሙ 38ኛው ደቂቃ ላይ ላርሰን 64ኛው ደቂቃ ላይ አስቆጥሮ እንደዚሁ ኩንሃ 86ኛ ደቂቃ ላይ ሲያስቆጠር አራት ሆኖ፣ በቶትናም በኩል ወደ ጨዋታው ሊመለሱ የሚችሉበትን ግብ ቴሌ 59ኛው ደቂቃ ላይ፣ ሪቻርልሰን 85ኛው ደቂቃ ላይ ያስቆጠረውላቸው ጨዋታውን ወደ ሁለት ለአንድም እንዲሁም ሶስት ለሁለትም ቀይረውት ነበረ። ግን ማስቀጠል አልቻሉም። ለማንኛውም አራት ለሁለት በሆነ ውጤት ቶትናም ሆትስፐርስ በሞሊኒክስ በወልቭስ ተሸነፈ። ቶትንሃም በእንግሊዝ ፕሪምየር ሊግ ታሪክ ትንሽ ነጥብ ይዞ ያጠናቀቀው 44 ነጥብ ነው። እሱንም 9798 የውድድር ዓመት ነው። ዘንድሮ 37 ነጥብ አለው። 6 የፕሪምየር ሊግ ጨዋታ አለ። በእርግጥ በ6 የፕሪምየር ሊግ ጨዋታ 18 ነጥቦችን ማግኘት ይችላል። ግን አሁን ባለው ወቅታዊ በቃት ስ ይህን ነጥብ ያገኛል ወይ ወይም 44 ነጥብ በላይ ይደርሳል የሚለው በቀጣይ የሚጠበቅ ይሆናል። ጀርገን ስትራንድ ላርሰን በአለፉት አራት ጨዋታ አምስተኛ ግቡ ነው። ሳውዛምተን ላይ ሁለት ግብ፣ ዌስትሃም ላይ እንደዚሁ፣ ኤፕሲች እና ቶትና ሞት ስፐርስ ላይ ደግሞ እንደዚሁ ማስቆጠር ችሏል። እጅግ በጣም አስደናቂ የሚባል ጊዜን እያሳለፈ ነው። ሪያን አይት ኑሪ የ23 ዓመቱ የግራ ክንፍ ተከላካይ በወልቭስ ታሪክ ፈጣኗን ግብ በፕሪሚየር ሊግ አስቆጥሮላቸዋል። 85 ሰከንድ ነበረችን ግብ ለማስቆጠር የፈጀበት ሀፍ ቮሊ ነበረች። በጣም የምታምር ቆንጆ ግብ ነበር ያስቆጠረው። ቶትናም በዚህ ውድድር ዘመን 17 ጨዋታ ሲሸነፉ 10 ጨዋታ ከሜዳቸው ውጭ ነው የተሸነፉት። ፖስቴኮ ጎል እጅግ በጣም አደጋ ውስጥ ይገኛሉ። ወልቭሶችም በታሪካቸው ለመጀመሪያ ጊዜ በእንግሊዝ ፕሪሚየር ሊግ ቶትናም ላይ አራት ግብ አስቆጥረዋል። ወልቭስ 25 ከገባም ጀምሮ በአንድ ጨዋታ ከሁለት በላይ ግብ ሲያስቆጥሩም እንግዲህ ለመጀመሪያ ጊዜ ሆኖላቸዋል። ቶትናም ላይ ያደረገውታል እጅግ በጣም ከበድ ያለ ሽንፈት ለቶትናም፣ ለወልቭስ ልዩ ምሽት ነበር ማለት ይቻላል። ቼልሲዎች እጅግ በጣም ካጣብቂኝ ወጥተው ሁለት ለሁለት ጨዋታውን አጠናቀዋል። በኤፕሴሽ ታውን ይመሩ ነበረ። በርካቶች ሰግተው ነበረ። ቼልሲ በዛው የሚሸነፍ ይመስል ነበረ። በተለይም የኤፕሴች አጀማመር ኢንሲሶ ገና 19ኛው ደቃ ላይ ግብ አስቆጥሮ አንድ ለባዶ መምራት ጀምሮ ኤፕሴቾች ከዛ በኋላ ጆንሰን 31ኛው ደቃ ላይ ሁለት ለባዶ አደረጋቸውና ቼልሲ ሁለት ለባዶ እስከ 46ኛው ደቂቃ ይመራ ነበር። ከረፍት መልስ 46ኛው ደቂቃ ላይ ትዋንዜ ቤራሱ ላይ ገባ አስቆጥሮ ቼልሲን አነቃቀው። ጄደን ሳንቶ እጅግ በጣም የምታመርና ማራኪ ግብ አስቆጥሮ ጨዋታው ሁለት ለሁለት በሆነ ውጤት ተጠናቀቀ። የሳንቾ ግብ 79ኛ ደቂቃ ነበር የተገኘችው። ጃይደን ሳንቾም በቼልሲ መለያ ለመጀመሪያ ጊዜ በስታንፎርድ ብሪጅ ግብ ማስቆጠር የቻለበትም የምሽት ነበረ። በጣም የምታምር ቆንጆ ግብ ነበረ፣ በጨዋታው ላይ ማስቆጠር ችሎ የነበረው ከጨዋታው መጠናቀቅ በኋላም ያሰልጣኝ እንዞ ማሬስካ ከኑኖና ፔድሮ ጋር ጀምረናል። እንግዲህ ጀደን እያንዳንዱን ጨዋታ ከሞላ ጎደል እየተጫወተ ነው፣ ሀሳቡ ነበር። በጣም አስደንቆኛል ብለዋል። ኤንዞ ማረስካ በጨዋታው ጥሩ ጀምረን የጎል እድሎችን መፍጠር ችለናል። የመጀመሪያ ጎል አስቆጥረው የጨዋታውን እንቅስቃሴ ሙሉ ለሙሉ ቀይረውታል። ከ20 እስከ 25 ደቂቃዎች በቂ ብቃት አልነበረንም እና ሁለት ጎሎች አስተናግደናል። ከዛ ሁለተኛው አጋማሽ ወደ ጨዋታው ተመልሰናል፣ ጥሩ ነበርን ብለው ጨዋታውን በእንደዚህ አይነት መልኩ ገልጸውታል። ኮል ፓልመር 1145 ደቂቃ ሞላ። ውድ ቤተሰቦቻችን ለሰማዮቹ ግብ ካስቆጠረ ከግብ ጋር መገናኘት ያልቻለበት ሳምንት ነበረ። ሊቨርፑል የእንግሊዝ ፕሪምየር ሊግ ዋንጫን ለማግኘት ኦልሞስት ሁለት ተጫዋታ ብቻ ቀርቶታል። ወደ ቤተሰቦቻችን ፕሪምየር ሊጉ አሁን ያበቃለት ይመስላል። በደንብ ሊቨርፑል ሁለት ለአንድ በሆነ ውጤት ዌስትሃም ዩናይትድንም አሸነፈ። ሶስቱም ግቦች በሊቨርፑል ተጫዋቾች ነው የተቆጠሩት። ሁለቱን ለሊቨርፑል ዲያዝ 18ኛው ደቂቃ ላይ ቨርጅል ቫንዳይክ 89ኛው ደቂቃ ላይ ሲያስቆጠር ለዌስትሃም ግብ አስቆጣሪው ራሱ የሊቨርፑሉ ተጫዋች ሮበርሰን ነበረ፣ 86ኛው ደቂቃ ላይ አቻ አድርጓቸው ነበር። ቫንዳይክ ከሶስት ደቂቃ በኋላ ሊቨርፑልን አሸናፊ ያደረገች ግብ ማስቆጠር ቻለ። ሳላህ በጨዋታው ላይ አሲስት አደረገ። በተለይም የሊዊሽ ዲያዝን ግብ አሲስት አደረገ። ይህንም ተከትሎ በእንግሊዝ ፕሪሚየር ሊግ ገና 38 ሳምንት ሳይደርስ በርካታ የግብ አስተዋጽኦ ሆነ በማበርከት በእንግሊዝ ፕሪሚየር ሊግ ታሪክ የመጀመሪያው ተጫዋች ሆኗል። በእንግሊዝ ፕሪሚየር ሊግ ታሪክ 38ቱንም ጨዋታ በማድረግ በርካታ የግብ አስተዋጽኦ ያለው ያለን ሽረር ነው አለን ሼረር ወደ 47 የግብ አስተዋጽኦ ይዞ ሪካርድ አለው። አንድሪ ኮል በተመሳይ 47 የግብ አስተዋጽኦ አለው። ሳላ ሁለት የግብ አስተዋጽኦ ካለ ይስተካከላቸዋል። ሶስት ካለ ደግሞ እንግሊዝ ፕሪሚየር ሊግ ታሪክ የመጀመሪያው ተጫዋች መሆን ይችላል። በርካታ የግብ አስተዋጽኦ በአንድ ሲዘን በማድረግ ኤርሊንግ ብሮት አላንድንም አልፎታል። ቴሪ ዳኒ ሆነሪንም አልፎታል። ሁለቱም 44 44 ነበራቸው። ሳላ አስደናቂ ውድድር አመት እያሳለፈ ይገኛል። በጣም ልዩ ምሽት ነበር ማለት ይቻላል። ሳላ በውድድር ዘመን በአውሮፓ አምስት ታላላቅ ሊጎች ብዙ አሲስት በማድረግ በሜሲና ሙለር ተይዞ የነበረው ሪካርድ ለመስበር ደግሞ ሶስት አሲስት ብቻ ይቀረዋል ሜሲ 201920 እንደዚሁም ቶማስ ሙለር 201920 በተመሳይ 21 21 አሲስት በማድረግ በአንድ የውድድር ዓመት በአውሮፓ በሊግ ጨዋታ በርካታ አሲስት ያደረጉበት ሲዝን ነበርና ለዛም ሶስት ይቀረዋል። አሁን ሳላ 18 አሲስቶችን በዘንድሮ የውድድር ዓመት ብቻ ማበርከት ችሏል። ሊዊስ ዲያዝ በዚህ ሲዘን 15ኛ ግቡን እንደዚሁ ማስቆጠር የቻለበት ምሽት ነበረ። በጨዋታው ላይ ቨርጅል ቫንዳይክ የጨዋታውም ኮከብ ነበረ። የሊቨርፑል አምበል ቨርጅል ቫንዳይክ ለክለቡ የተለየ ፍቅር እንዳለውን ከድሎ በኋላ ተናግሯል። ሊቨርፑልን ምን ያህል እንደምወደውም ሁሉም ሰው ያውቃል ያለው ቨርጅል ቫንዳይክ በሚቀጥለው ሳምንት የሚፈጠረውን እናያለን ሲል ተደምጧል። መሐመድ ሳላ በኩሉ ውሉን በማራዘሜ ደስተኛ ነኝ ያለ ሲሆን ቀጣይ ውሉን የሚያራዝም ተጫዋች ቫንዳይክ እንደሚሆን ሙሉ ተስፋ አደርጋለሁም ብሏል። ቨርጅል ቫንዳይክ እንዳልኳችሁም የጨዋታው ኮከብ ነበረ። በጣም አስደናቂ ምሽት ነበረ ማሳለፍ የቻለው ቨርጅል ቫንዳይክ 2005 ሴፕቴምበር ወር በኋላ በፕሪሚየር ሊግ በርካታ ገቦችን ያስቆጠረ የመሀል ተከላካይ ሆኗል። 24 አለው። ጆን ቴሪ በፕሪሚየር ሊጉ 27 ጎሎችን ያስቆጠረ የመሀል ተከላካይ ሲሆን ቫንዳይክ እሱ ላይ ለመድረስ ሶስት ግብ ይቀረዋል። ከ2015 በኋላ ግን እሱን ያክል ግብ ያስቆጠረ ተከላካይ አናገኝም። አሌክሲስ ማካሊስተር በዌስትሐም ጨዋታ ዘጠኝ ክሮስ አደረገም፣ ሰባት ጊዜ የተቃራኒ ቡድን ሳጥኑስ ኳስ ነካ፣ ሰባት የአንድ ለአንድ ግንኙነት አሸነፈ፣ አራት የጎል ሙከራ፣ ሁለት ኢላማውን የጠበቀ ሙከራ፣ ሶስት ታክል ወርዷል፣ ሁለት ኳስ መልሶ ነጥቋል፣ ሁለት የግብ ዕድሎችን ፈጥሯል፣ አንድ አሲስት አድጓል። ስምንት ነጥብ አራት ሬቲንግ ነው የተሰጠው። እጅግ በጣም አስደናቂ ምሽት ነበረ መሰለፍ የቻለው ኮነር ብራድሊን በተመሳሳይ በጨዋታው ወደ ሰባት ነጥብ ስምንት ሬቲንግ ያገኘ 67 ደቂቃዎችን የተጫወተ በጣም አስደናቂ ጊዜን እሱም ያሳለፈ ተጫዋች ነበረ። በአጠቃላይ ሊቨርፑል በብዙ ነገር በልጦ ጨዋታውን ድል ያደረገበትና ለፕሪምየር ሊጉ ዋንጫ ሁለት ጨዋታዎች ብቻ እንዲቀሩት የወሰነበትን ምሽት ነበረ። የመርሳይዱ ክለብ ሊቨርፑል በሚቀጥለው ክረምት የተጫዋች ዝውውር መስኮትም ንቁ ተሳትፎን ሊያደርግ እንደሚችል አሰልጣኙ አረጋግጠዋል። በዝውውር መስኮቱም በንቃት ለመሳተፍ የሚያስገድደን በቂ ምክንያት የለንም ያሉት አርኔ ስሎት፣ እኛ በጥሩ ቁመና ላይም እንገኛለን ብለዋል። በሊጉ ጥሩ ደረጃ ላይ ነው የምንገኘው። በሻምፒዮንስ ሊጉን በምርጥ ቡድን አንድ ጨዋታ ብቻ ነው የተሸነፍ ነው። ቀጣይ አመት ይዘነው ስለምንቀርበው ቡድን በተመለከተ ሊቨርፑል ከዚህ የበለጠ ጠንካራ እናደርገዋለን ብለዋል። ስለዚህ በሚቀጥለው ክፍ የተጫዋቾ ዝውውር መስኮት ንቁ ተሳትፎን እንግዲህ ለማድረግም እቅድ ያለው ቡድን እንደሆነ ይታወቃል። ሊቨርፑል ማንችስተር ዩናይትድ እጅግ በጣም ከበድ ያለ ሽንፈት ነው በሴንት ጀምስ ፓርክ ስቴዲየም ያስተናገደው። በእንግሊዝ ፕሪምየር ሊግ መርሃ ግብር ማንቸስተር ዩናይትድ በኒውካስል ዩናይትድ አራት ለአንድ በሆነ ውጤት የተሸነፈው። የኒካስል ዩናይትድን የማሸነፊያ ገባዎች ባርነስ ሁለት፣ ጉማሬሽ እና ቶናሊ ያስቆጥሩ። ማንቸስተር ዩናይትድ ከረፍት በፊት ጨዋታውን አንድ ለአንድ እንዲያጠናቅቅ አሌሃንድሮ ጋርናቾ የአቻነት ግብ አስቆጥሮ ነበረ። ከረፍት በኋላ የተገኙት ሶስት ግቦች ግን ዩናይትድን ከበድ ያለ ሽንፈት እንዲያስተናግድ አድርገውታል። ማይሰር ዩናይትድ በውድድር ዘመኑ አስራ አራተኛ የእንግሊዝ ፕሪሚየር ሊግ ሽንፈታቸው ነው። ማይሰር ዩናይትድ ያለፉትን አራት ጨዋታዎች ማሸነፍ አልቻለም። በፕሪሚየር ሊጉ ኒካስል ዩናይትድ ማሸነፉን ተከትሎም ደረጃውን ወደ አራት ከፍ ማድረግ ችሏል። ኒካስል ዩናይትድ በ56 ነጥብ አሁን አራተኛ ደረጃ ላይ መቀመጥ ችሏል። ቼልሲ መውጣቱን ተከትሎ ቀጣይ ደግሞ ሮብ ከፓላስ ጋር ቀሪ ጨዋታውን እንደሚያደርግ ይታወቃል። ማይሰር ዩናይትድ በ38 ነጥብ አሁንም አስራ አራተኛ ነው። ቀጣይ ረቡዕ ኒካስል ዩናይትድ ከክሪስታል ፓላስ እሁድ ማንቸስተር ዩናይትድ ከወልቭስ ጋር በእንግሊዝ ፕሪሚየር ሊግ ጨዋታቸውን የሚያደርግ ይሆናል። ማንቸስተር ዩናይትድ ግን ከድጡ ወደ ማጡ እየሄደ ይመስላል። ይህ ቡድን በምን አይነት መንገድ ሊስተካከል ይችላል የሚለውም የሚጠበቅ ነው የሚሆነው። ምናልባት ሩበን አሞሪ በርካታ ትችቶችን አሁንም እያስተናገዱ ነው። አንደኛ ነገር ቡድኑ ካልቻለ እሳቸው ለምን የእሳቸውን ፍልስፍና ቡድኑ መቀበል ካልቻለ ለምን አዲስ ፎርሙላ አያመጡም? በሚል በርካታ ትችት እያስተናገዱ ነው። ሮናልዶ 21 ዓመት ሳይሞለው 14 የፕሪሚየር ሊግ ጎል ብቻ ነበር ያስቆጠረው። አሌሃንድሮ ጋርናቾ በአንጻሩ ከ21 ዓመት ሳይሞለው 15 ግቦችን በፕሪሚየር ሊግ ማስቆጠር ችሏል። እንደምን ጊዜም አራያው ከሚያው ከክርስቲያኖ ሮናልዶ በላይ ግቦችን እንደዚሁ ማስቆጠር የቻለበት ነበረ ባለፉት ስድስት ጨዋታ ዳሎ ሶስት የግብ ተሳትፎን እንደዚሁ ለማንቸስተር ዩናይትድ ማድረግ የቻለበት ምሽት ነበረ። ግን በዩናይትድ ቤት ምን መስተካከል አለበት? ምን መነሳት፣ ምን መጣል አለበት? የዩናይትድ ደጋፊዎች የግል መልከታችሁን አጋሩን። በጨዋታው ላይ አንድሬ ኦናና ያው ተጠባባቂ እንዲሆን ተደርጎ ነበረ፣ ረፍት ሰጥተውት። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪ ለአንድሬ ኦናና ለማረፍ ትክክለኛ ጊዜ መሆኑን በሰጡት አስተያየት ገልጸዋል። አንዳንድ ጊዜ ተጫዋቾች እንዲመለሱም ትገፋፋለህ፣ አንዳንድ ጊዜ ደግሞ ትንሽ እንዲያርፉ መፍቀድ ያስፈልጋል ብለዋል። ሩቨን አሞሪም አክለውም በሚቀጥለው ጨዋታ ለመምድ ይሰራል ብለዋል። ከቡድኑ ጋር ለኦናና ለማረፍ ትክክለኛ ጊዜ እንደሆነ ስለተሰማኝ ነው ከጨዋታ ውጭ ያደረግኩት ብለዋል። ስለዚህ አንድሬ ኦናና በቀጣይ ጨዋታ ላይ በማንቸስተር ዩናይትድ በኩል እንደምንመለከተው ነው አሰልጣኝ ሩበን አሞር የተናገሩት። በማንቸስተር ዩናይትድ በኩል ምናልባት አስደሳች ሊሆን የሚችለው ዜና በማንቸስተር ዩናይትድ በኩል በሴቶቹ ለኤፍ ኤ ካፕ ፍጻሜ ማለፋቸውን አረጋግጧል። ሁለት ለባዶ በሆነ ውጤት የከተማ ተቀናቃኛቸውን ማንቸስተር ሲቲን አሸንፈው በእንግሊዝ ኤፍ ኤ ካፕ የፍጻሜ ጨዋታ ለሶስተኛ ተከታታይ ዓመት መድረስ ችሏል። ቼልሲ ሴቶች ቡድን ሊቨርፑልን ሁለት ለአንድ አሸንፈው ለፍጻሜ ማለፋቸው ይታወቃል። ስለዚህ ቀጣይ ማንቸስተር ዩናይትድ ሴቶች ከቼልሲ ሴቶች ጋር በኤፍኤ ካፕ ፍጻሜ የሚጫወቱ ይሆናል። የካራባው ካፕ አሸናፊ እንደነበሩ እናስታውሳለን የቼልሲ ሴቶች ቡድን ማይክል አርቴታ አሁን ለውድድር ዓመቱ በጣም ቆንጆ ለሆነው ጨዋታ ዝግጁ እንጀምራለን ብለዋል። ጨዋታቸውን በሳንቲያጎ ቤርናቢዮ ሮም ምሽት ያደርጋሉ። በቤርናቢዮ በኩል እንግዲህ የጣራው ዝግ እንደሚሆንና ልዩ ድባብ እንደሚኖር ተረጋግጧል ለዩፋም ጥያቄ አቅርበው ተቀባይነት እንዳገኘ ነው መረጃዎቹ እየወጡ የሚገኙት በተለይም የስቴዲየሙ ጣራ እንዲዘጋላቸው በሪያል ማድሪድ በኩል የአውሮፓ ሻምፒዮንስ ሊግ የመልስ ጨዋታን የስቴዲየም ጣራ ዘግተው ሲያደርጉ በዚ ውድድር ዓመት ለመጀመሪያ ጊዜ አይደለም ነገር ግን በዚህም እናረጋለን ብለዋል በማይክል አርቴታን በኩል ለቆንጆ ጨዋታ ዝግጅት ላይ ነን ብለዋል አርሰናል ቡካዮ ሳካ በሳምንት 300 ሺህ ፓውንድ የሚያስገኝለትን አዲስ ኮንትራት ለማቅረብ እየተዘጋጁ ነው ተብሏል። ይህም ሳካ በክለቡ ቤት ከፍተኛ ተከፋይ ያደርገዋል። አንድሪያ ቤርታ ከክረምት ረፍት በፊት ይህን ጉዳይ ለመጨረስ እንደሚሰራም ተረጋግጧል። የአንድሪያ ቤርታ ወደ አርሰናል መምጣት ራሱ እንደዚህ አይነት ነገሮችን ለመጨረስ እንደሆነ ይታወቃልና እንደ ቤት ስራም የተቀመጠለት አንደኛው ነገር በኮንትራት ጉዳይ ላይም ስራዎችን በቶሎ እንዲጨርስ ነበረ። ጋሪ ኔቨል ከውድድር ዓመቱ መጀመሪያ ጀምሮ አርሰናል ዘንድሮ ጥሩ አልነበረም ያስፈራ ነበር ሲል ሮቢ ሞስቶም በዋና ተጫዋች ላይ ሊደርስ የሚችለው ጉዳት አርሰናል እንደዚህ አይነት ቀውሱ ውስጥ ከቶታል ብሎታል። ሊቨርፑል በዘንድሮ ውድድር አመት ጥቂት ጉዳት ያስተናገደ ቡድን መሆኑ ጠቅሞታል። አርሰናል ዋና ዋና ተጫዋች ማጣቱ ግን በዚህ ውድድር ዓመት እንዲፈተን አድርጎታል ብለዋል። አርሰናል የአክሱን ተከላካዩ ጆረል ሀቷን ለመስፈር የሚደረገውን ጥረት አሁንም ቀጥሏል። ምንም እንኳን ይህ ዝውውር በጃኮቭ ኪዮር የደፊት ዕጣ ፈንታ ላይ የሚወስን ቢሆንም አርሰናሎች ግን ፍላጎታቸው ጠንከር ያለ ነው። ከሊቨርፑል ፈተና ይጠብቃቸዋል። በኬርኒ በኬረንቴርኒን በዚንቼንኮ በራሱ በዣኮቭ ኪዮር ጉዳይ ላይ አርሰናል እንግዲህ እንደሚለያየ ነው የሚጠበቀው። የያኮቭ ኪዮር በክረምት የዝውውር መስኮት ክለቡን የመልቀ ጉዳይ እስካሁን ውሳኔ ባይወሰንም፣ ግን በአጠቃላይ አርሰናል ቤት ቀጣይ ውድድር አመት እነኝህን ተጫዋቾች እንመለከታቸዋለን ተብሎ አይጠበቅም። ሌላኛው በአርሰናል በኩል እንግዲህ የሪያል ማድሪድ ደጋፊዎች ከስቴዲየሙ በፊት በአርሰናል ባስ ላይ ራሱ ጫና እናሳድራለን የሚል መግለጫን ከወጡ በኋላ ሮ በሚደረገው የአርሰናልና የማድሪድ የመልስ ጨዋታ ከመጀመሩ በፊት የአርሰናል ተጫዋቾች ከሆቴላቸው ወደ ቤርናቢ የሚወስደው ባስ ላይ ጥቃት እንዳይደርስ ክትትል እንደሚደረግ ተረጋግጧል። ከሆቴል ተነስቶም ስቴዲየም እስኪደርስ ድረስም እጀባ እንደሚደረግለት ለአርሰናል ባስታውቋል። በእለቱ የሚፈጠር ግርግር እንደሚኖር ቢጠበቅም ጉዳት ለማድረስና ና ለመበጥበጥ ያሰቡ ደጋፊዎች ከወዲሁ እንዲጠነቀቁም የማድሪድ ፖሊስ ማስጠንቀቂያ ሰጥቷል። በስቴዲየሙ ዙሪያም በቂ ጥበቃ እንደሚመደብ ተረጋግጧል። ጨዋታው ኤምሬት ሶስት ለባዶ በሆነ ውጤት በአርሰናል አሸናፊነን መጠናቀቁ፣ ውጤቱን ለመቀልበስ ቤርናቤው ላይ አርሰናል የተለየ ጫና ለማድረግ እቅድ መያዙን ሰሞኑንም ነገረናችሁ ነበረ። ይህን እቅድ ለመተግበር ታዲያ ለሚንቀሳቀሱ ደጋፊዎች የማድሪድ ፖሊሶች አጸፋዊ እርምጃ እንወስዳለን ብለዋል። አርሰናል እንደዚህ አይነትም ነገር በሳንቲያጎ ቤርናቢዮ ይጠብቀዋል። ውድ ቤተሰቦቻችን ቃለ ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ መርጠን ያሰናዳላችሁ ስፖርታዊ ጥንቅር እዚህ ጋር በቃን። ከጥቂት ደቂቃዎች በኋላ ተመልሰን እንገናኝ። በደህና ቆዩን።